እንደምንቆያችሁ በዛሬ ሎት የምንመለከተው ሄሞራጂክ ፊቨር ወይም ደግሞ የደም መፍሰስ ትኩሳት የሚባለውን ይሆናል። ይህ ህመም ቫይራል ሄሞራጂክ ፊቨር ተብሎ የሚጠራና በውስጡ ብዙ ዝርያ ያላቸው አደገኛ እና በሰውነታችን ውስጥ ያሉት ጥቃቅን የደም ስሮች በመጉዳት ደም በብዛት እንዲፈስና ደም እንዳይረጋ በማድረግ እንዲሁም የተለያዩ አካሎችን ጉበትና ኩላሊትን የመሳሰሉትን ሙሉ በሙሉ የሚጎዳ ህመም ነው። የኢትዮጵያ የጤና ሚኒስቴርና ና የህብረተሰብ ሚኒስቴር ህይወት በህዳር 3 2018 እና እንዲሁም በህዳር 5 2018 ባወጡት የጋራ መግለጫ ከዛ ወዲህ የሚያወጡ ነው። ከነዚህ ቫይረስ ረጃዎች መካከል በኢትዮጵያ ውስጥ ወይም ደግሞ ደቡብ ክልል ጂንካ የተከሰተው ማርበርግ ቫይረስ የተባለው ስለሆነ ህብረተሰቡ ለዚህ ከዚህ ህመም ራሱን መጠበቅ ስላለበትና የበሽታው አምጪ ምክንያቶችን አጋላጭ ነገሮችን መታለፊያ መንገዶችን ምልክቶችና እና መከላከያ መንገዶችን ለማሳወቅ እንሞክራለን። ይህንን ቻናል አዲስ የሆናችሁ ሰብስክራይብ ሼርና ላይክ እያደረጋችሁ ሌሎች እንደርሳቸው እንድታደርጉ በዘተና እንጠይቃለን። ምክንያቶቹ የዚህ የሄመሬጂክ ፊቨር የሚባለው ምክንያቶቹ ቫይረስ ነው። በቫይረስ የሚመጣ ነው። ማርበርግ ቫይረስ ነው የሚባለው። መተላለፊያ መንገዶቹ በቫይረሱ የተወከሉ አእዋፋት በተለይ የሌሊት ወፍ የሚባለው ሲሆን ከሱ የሚወጣ ፈሳሽና እንዲሁም በመሙ ከተያዙ እና ከሞቱ ሰዎች የሚወጣ ደምና ፈሳሽ ነገሮች በቀጥታ ንክኪ አማካኝነት ይተላለፋል። አጋላጭ ነገሮች የህክምና ባለሙያዎችና ድጋፍ ቤተሰቦች በስራና መኖሪያ አካባቢ ቦታዎች አካባቢ የታመሙ ሰዎችን መንሳት መርዳት የሚያደርጉት ጥረት ነው። አብዛኛው እንደገናም እነዚህ ሌሊት ወፎች በመኖሪያታችን በአካባቢያችን ትልልቅ ቦታዎች ላይ የመኖሪያ ቦታን የሚሰሩት እና በዛ ካ ነምድራቸውን ኮሳቸውን፣ ሽንታቸውን አካባቢ በሚጥሉበት ሰዓት ይሄ ያንን ለማጽራት የምናደርገው ጥረት ልንተላለፍብን ይችላል። ይህንም አጋላጭ ምክንያቶች ናቸው። ምልክቶቹ ሲጀምር በመጀመሪያ የሚታየው ምልክት ምንድነው? ድንገተኛ ትኩሳት፣ ብርድ ብርድ ማለት፣ ከፍተኛ ራስ መታት፣ የጡንቻና የመገጣጠሚያ ህመም፣ አንዳንድ ጊዜ ማቅለሸሽና ትውከት፣ ተቅማጥ፣ የአይናችን ነጩ የደም ክፍል ደም መልበስ ወይም ደግሞ ጠቃጠቆ ያለው ነገር ደም ሲለብስ ይሄ መጀመሪያ ሲጀምር የሚታይ ምልክቶች ናቸው እነዚህ ምልክቶች የሚከሰቱት በተያዘ በተያዘ በተያዘ ከሶስት እስከ ሀያ አንድ ቀን ባለው ጊዜያት ውስጥ እነዚህ ምልክቶች ሊታዩ ይችላሉ። ቫይረሱ ወዘኖ ተገባ ማለት ነው። ህመሙ ሲብስ የደም መፍሰስ ምልክቶች በቆዳ ስር ይታያሉ። ያውቅ እንደምናልኩት ነስር አለው፣ የድድ መድማት አለው፣ የጨጓራና የአንጀት መድማት አለው። የደም ግፊት በጣም ይቀንሳል፣ ራስን ይስጣል፣ ወደ ሾክ ውስጥ ይገባል። የጉበትና የስራ ኩላሊት ስራ ያቆማሉ ሰውነታችን ያብጣል፣ ፋሽ ጥራት የሚያጋጥመናል ይሄ ከፍ እያለ በሚሄድ ሰዓት የሚታዩ ምልክቶች ናቸው። የመከላከያ መንገዶች፣ አንደኛ የህክምና ባለሙያዎችና ድጋፍ የሚያደርጉ ሰዎች ፐርሰናል ፕሮጀክቲቭ ኢኩይፕሜንት የሚባል አለ፣ እሱን መጠቀም ነው። ድሮ በኮሮና ጊዜ ይጠቀሙ የነበሩትን ነገር አሁንም እንደዛው መጠቀም ነው። ህክምና ሲሰጡና ድጋፍ ሲያደርጉ ጥንቃቄ ማድረግ ይኖርብናል። ህክም መርፌም ሊሆን ይችላል የተለያዩ አይነት ህክምና ድጋፍ ስንሰጥ ጥንቃቄ ማድረግ ይኖርብናል። አስከሬኖች ሊቀበሩ ጥንቃቄ ማድረግ ከተማ የሚወጡ ማንኛውም አይነት ፈሳሽ ነገሮችን ራስን መጠበቅ፣ ይሄ ግድ ነው። ሁለተኛው ሳይኒታይዘር መጠቀምና እንዲሁም ደግሞ ንጹህ ውሃና ሳሙና እጅን በየጊዜው መታጠብ፣ ይሄ በፊትም የተለመደ ነገር ነው። በምንም አይነት መንገድ ሊረሳም አይገባው ነው። ሶስተኛው ክትባት የተወሰኑ የቫይረስ አይነቶች ብቻ በመሆኑ ለሁሉም የለም። በተለይ ይሄ ቫይረስ የለውም ክትባት። ስለዚህ ይህንን አውቀው ህብረተሰቡ ጥንቃቄ ማድረግ ይገባል። አራተኛው በተለይ ቤታችን አካባቢ ጎጆ ሰርተው የሚቀመጡ እነዚህ ሌሊት እነሱን በጥንቃቄ ማየትና ከአካባቢዎችን ማድረግ ይገባል፣ ጥንቃቄ ማድረግ ይገባል። በተለይ እነዚህን አካባቢዎችን ካሉ። አምስተኛው ሌላው ትልቁ ነገር መደረግ መታሰብ ያለበት ትኩሳትም ሆነ የህመም ስሜት ሲሰማን ራስ ምታት ታመመን ብለን ወይም ደግሞ ቁርጥማት ታመመን ብለን አስፕሪን፣ ዲክሎፊናክ፣ አይቡፕሮፌን የተባሉ እነዚህ ኖንስቴሮይዳል አንቲኢንፍላማቶሪ ድራጎችን በገናይቶች በግል ከፋርማሲ ገዝተን መጠቀም የለብንም በጭራሽ። በሽታን ያባበዛል፣ ቶሎም ለሞት ያደርሰናል። ስለዚህ ችግሩ ካለ ህመሙ ካለ ትኩሳቱ ካለ እዛ እስክንደርስ ድረስ ከተቸገረን ፓራስታሞል ብቻ መጠቀም እንችላለን። ስለዚህ እነዚህን የመከላከያ መንገዶችን መጠቀም ቶሎ ወደ ሕክምና በመሄድ ሐኪሞችም ደግሞ ወሰነ ቦታ አግልለው የሚያስቀምጡት እንዲህ አይነት ችግር ካለ እርግጠኛ መሆኑ ከተረጋገጡ። ስለዚህ ቶሎ ወደ ሕክምና ከሄድን አንደኛ ቤተሰቦቻችን እንከላከልላቸዋለን፣ ሁለተኛ አካባቢያችንን እንጠብቃለን። ህይወታችንን ሊተርፍ ስለሚችል በቶሎ ወደ ሕክምና ጣቢያ መሄድ ያስፈልጋል ማለት ነው። ያለን ለዛሬ ይሄው ነው። የተለየ ጥያቄት አለ ቻናላችን ጥያቄ መጠየቅ ይችላላችሁ። ሀሳብ አስተያየት መስጠት ይችላላችሁ። ቻናላችንም ቅድም ነግራችኋለሁ፣ 92 ፐርሰንት ሰብስክራይብ ሳይደረግ የሚታየው ላይክ እና ሼር በጣም ያነሰ ነው። ሌሎች እንዲደርስ እንድታደርጉልን አሁንም ብድጋሚ እንጠይቃለን። በሰላም ቆዩ።